ለመላው ለኦርቶዶክስ ሃይማኖት ሁሉ ተከታዮች በዓለም ዙሪያ ለምትገኙ ለእህት ለወንድሞቼ እንኳን ለፋሲካ በዓል በሰላም አደረሳችሁ። ምንም ልባችን ቢሰበር ያው በየመን የሞቱት ወንድሞቻችንን እህቶቻችንን ነብስ ይማር። እውነት ዛሬ እኔ በጣም አዝኛለሁ። አመት ባል አመት ባል ብሎ እንኳን ሊታየኝ አልቻለም። እዚህ ጋር እናት እያለቀሰች፣ እዚህ ጋር ደግሞ ደስታ፤ በጣም ይከብዳል። ብቻ ያው ምንም ሊደረግ አይቻልም። ነፍሳቸውን እግዚአብሔር አምላክ በአጸደ ገነት ያኑርላችኋለሁ። በጣም ማርያምን ልቤ በጣም ተሰብሯል። ብቻ ተመስገን የሚባለው እና ዛፍዬ የምንዋል ዝነጥሽ ምናምን ለምትሉኝ ደግሞ ነገ እናቴ ጋር ስለሚሄድ እናቴ ጋር ሲሄድ ነው ነገ ፏብዬ የሚሄደው። ለዛ ነው እንጂ ለብስ ነበረ ልብሴም አሰፍቻለሁ ምናምን፣ ግን ማምዬ ጋር ሲሄድ የእናቴ ለእናቴም ለእኔም አንድ ደስ ስለገዛሁኝ አንድ ላይ ይዤ እናቴን ሰርፕራይዝ አረጋታለሁ ማለት ነው። ለዛ ነው ያለበስኩት እንጂ ፏብ እየመጣላችሁ ና ናለሁ ነገ ማለት ነው። እና ውዶችዬ እንግዲህ ዛሬ አዳዲስ ነገሮች ተፈጥረዋል። እንግዲህ አይታችኋል። ብሩኬና ሀይሚ ያው በአዲስ አበሻ ቀሚስ በአዲስ ነገር መጥተዋል። እንግዲህ ሙሽዬን ዛሬ ሰፕራይዝ ያደርጓታል ማለት ነው። እንግዲህ ብሩኬ ገና መኪናውን አላስመረቀም። መኪናውን ያስመርቃል ማለት ነው። እንግዲህ ዛሬው ይመረቃል መኪናው። የመኪናውም ደስ ደስ አለ፣ የአመት ባህሉም ደስ ደስ አለ። በጣም በሚገርም ሁኔታ፣ በሚያምር ሁኔታ እንግዲህ ቤተሰብ ሰብሰብ ብሎ እንግዲህ ያከብራሉ ማለት ነው። መልካም አውዳመት ብያለሁ ለጨረቃ ፋሚሊዎች ማለት ነው። እንግዲህ ታውቃላችሁ ሀይሚ ዶሮ መስራት እንደማትችል ትናንት እናም ሰምታችኋል። በጣም ስስቅ ነበር። እግዚአብሔርን ነው ምላችሁ። እንግዲህ ቡራና ሀይሚ ታውቃላችሁ፣ በጣም ነው የሚያስቀኑት። በአመት በዓል ቀን እንዴት እንደሚሆኑ ሹር ጉዱ ምናምኑ ሁሉም ቤተሰብ አንድ ላይ ሆኖ ሲያከብር በጣም ነው ደስ የሚለው። ዛሬ ትልልቅ ትልልቅ ሰፕራይዞች አሉ። እንግዲህ አይታችኋል። እኔ በጣም የገረመኝ ነው የደነቀኝ ነገር ዝች ጋር ስለ ማርክ ትንሽ ነገር ረዳው ማርክ ባለፈው፣ መጀመሪያ እኔ ነኝ የነገርኳችሁ ማርክ መኪና እንደገዛ እኔ ነኝ የነገርኩት፣ መጀመሪያ ጊዜ ማርክ መኪና ገዝቷል ብዬ እንግዲህ። ማንም አላየሁም ሲነዳ፣ ምን ሲልም አላየሁም፣ ግን ቀጥታ ወዴት ሄደው? ወደ እናቱ ቤት ሊያስመርቀው። ይሄ ነው ልጅ ማለት፣ ይሄ ነው ልጅ ማለት ቤተሰብ። ይህ ቡራ ወሰደ መኪናውን ዛሬ፣ እንግዲህ እሙሽዬ ተመርቃለች። ይሄ ነው ይሄ ነው እናትን ማክበር ማለት፣ ይሄ ነው ለውጥ ማሳየት። ገብታችኋል። እናትም ማኩራት በእንደዚህ ነው። እኔ ማርያምን ነው የምላችሁ፣ የማርክ ለእናቱ መኪናውን ሲያሳያት እግዚአብሔር እምቤ እንዲን የወረደው ምን ያህል ለእናታቸው ክብር ያላቸው እግዚአብሔርን ነው ምለው ማን እንደነዛ እንደነዛ የእናትና የአባት እግር ሳይሳም ዱባይ ላይ ሄዶ ምንቅ ምንቅ ማለት ምንም እንደማይሰራ ይዩት፣ ትምህርት ይውሰዱ። ከነዚህ ከነዚህ ከታናናሾቻቸው ማለት ነው እንግዲህ ታናናሾች ናቸው። እነ ቡሩኬ በጣም ትንሽ ናቸው። ከና አብርሽ የእናት እግር ሳይሳም፣ የአባት እግር ሳይሳም እዛ ሆይ ሆይ ማለት ብር መለቃቀሙ ምንም አይሰራም። እዛ ላይ በ በ በ በማማት ምድር ማለት ነው እና ይሄም ተማሩ። ቢያንስ እንኳን አብረሽ መኪና ቀይራል። መኪና ስትቀይርኩ እናትና አባት ጋር ሄደ ነው አስመርቀ። እናት የመረቀችው አባት የመረቀው ወርቆ አይወድቅም። እና ቡራዬም ዛሬ ለእናቱ ትልቅ ሰርፕራይዝ ነው የሚያደርጋት ለእናቱ ለተከበረችዋ ለወይዘሮ ሙሽዬ ትልቅ ሰርፕራይዝ አላት ከና አበሻ ቀሚስ ጭምር ነው። እንግዲህ ቤተሰብ እንደሰማውት ከሆነ አበሻ ቀሚስ ሁሉ ነው አሉ። እነ ብሩክና አብርሽ ብሩክና ሃይሚ ገዝተው የሰርፕራይዝ የሚያደርጓት ቤተሰብዬ፣ እና እኔ በጣም ደስ ብሎኛል። እንደዚህ ነው ቤተሰብ ማኩራት፣ እንደዚህ ነው ማስደሰት፣ እንደዚህ ነው መመረቅ እግዚአብሔሩን ነው ምላችሁ። እኔ እኔ እንጃ ብቻ እኔ እንደ አቅሜ እንደው ዛሬ እንደ አቅሜ ለእናቴ ከኔ አንድ አይነት አላባሽ አንድ አይነት ገዝቻለሁ። ለእናቴ ነገ አሳያቸዋለሁ። አብረን ለብሰን ፎቶ ምናምን ለቅላቸዋለሁ፣ ወይ ቪዲዮ ትንሽ ቀጨብ አድርጌ ቪዲዮ ውስጥ አስገባላቸዋለሁ ማለት ነው። እና እናቴ ለብሰን አንድ አይነት ማለት ነው። እና እንደዚህ ነው ቤተሰብ ለቤተሰብ ማስደሰት ነው እንጂ እንደነ አብርሽ እንደነ ሩታ ሩታውን አንድ ቀን እንዶ ለእናቷ እንዶ እኛ ፍለፍት እንዶ ምን ምን አደረገችው ነገር አለ። እግር እንኳን ሰማይ አልወጣች። ወንድ ልጅ ወንድ ነው፣ ሴት ልጅ ግን ክብሯን ይዛ መጀመሪያ ከእናቴ ቤት ነው መውጣ ነበር ማለት የነበራው። ግን ይሁን። እኛ የጨረቃ ፋሚሎች ግን ለቤተሰቦቻችን ክብር አለን፣ ክብር አለን። በማማተኛ በሃይማኖታችን መስቀል አድርገን በሃይማኖታችን የምንቀልል ልጆች አይደለንም። ሃይማኖት ሃይማኖት ነች። መስቀል እዚህ ጋር አጋድሞ ጌታችን ኢየሱስ ክርስቶስ በሚገረፍበት ቀን፣ በሚሞትበት ቀን፣ ስቃዩን በሚያይበት ቀን ሲጨፍሩ ሲጠጡ ምን ሲሉ ነበር ገብቷቸዋል? እና በጣም ያሳዝን። ይሁን ብቻ እኛ ምንም ይቅናቸው ያርግላቸው። ግን ቤተሰብ መርቃት የሌለው መቼም ኔቨር ጊቭ አፕ ምንም አይሳካም። እውነቴን ነው። በትንሣኤ ምንድን በእንትን ያለቀሰ፣ በትንሣኤ በማማት ምን ያደረገ በትንሣኤ ያለቅሳል ይባላል። ስለዚህ ቤተሰብዬ ለምናደረገው ነገር ጠንቀቅ ማለት አለብን። እና ዛሬ በጣም በሚያምር ሁኔታ ቤተሰቦቻችን ጨረቃ ፋሚሊዎች በሚገርም ሁኔታ ይመጡልናል። እኔ በጣም ደስ ብሎኛል። እነሱ ሰብሰብ ብሎ ሲሰሩ ደስ ይለኛል። በጣም ነው የሚያምሩት። ልብሳቸው በጣም ያምራል። ሰፕራይዙ በጣም ያምራል። እኔ ለእንትናም፣ ለማኖ ለአቡም ሰፕራይዝ ቢያደርጉት ጥሩ ይመስለኛል። ማን ነው ቤተሰብዬ? እንግዲህ ሀያ ቀን ምናምን እነ ቡሩኬ እዛው እዛው ነው የሚቀመጡት። ሀያ ቀን ሀያ ቀን ያህል እዛው ይቀመጣሉ ማለት ነው። ቤተሰቦችዬ እንግዲህ ይሄ ጸጉሬ ይሄን ይመስላል። ትናንትናም በጣም አምሮብሻል ላላችሁ እጅግ በጣም አመሰግናለሁ። ዛፍዬ ቆንጆ የሆነሻል በጣም ነው የምታምሩ። አንዷማ ምንድን ነው የምትለዋወጩ አንዳንድ ጊዜ የሆነ መልክ፣ አንዳንድ ጊዜ የሆነ መልክ እያላችሁኝ፣ እኔ ሁሌም መልኬ እንደዚህ ነው። ቤተሰብዬ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እመቤቴ ማርያም ሐሳባችሁን ምኞታችሁን ታሳካላችሁ። እናንተም አረብ ሀገር ላሉ እህቶቼ ደግሞ እናንተም ለቤታችሁ ለእናታችሁ ለቄያችሁ ለልጆቻችሁ፣ ልላላችሁ ለልጆቻችሁ ደርሳችሁ አብራችሁ ለማክበር ያብቃችሁ። የዛሬ ዓመት መድኃኔዓለም ያልታሰበ እንጀራ ይስጣችሁና ለማክበር ያብቃችሁ። ወዳችኋለሁ፣ አከብራችኋለሁ። ለሞቱትም ለወንድምና ለእህቶቻችን በየመን ለተወፉት እግዚአብሔር አጸደ ገነት ያኑሩልን። ወዳችኋለሁ። ቻው ቻው ቤተሰብ።